አጥቦ ይቀብረኛል ያልኩት ወዳጅ፣ እንደዚህ ያለ ክህደት! እንደዚህ አለ ክህደት! አጥብቆ ጠያቂ እናቱን ሞት ይረዳል እላሉ

ነገ እንኳን ዛሬ አትመጣም፣ እንደሆነ እስኪ ሰውዬ። እናቴ እሷ ነገር እንቆቅልሽ ሆኖብኛል። ምን ላውቅልህ? አንተ ደግሞ እንቆቅልሽ ሆኖብኛል አልኔ አልኩህ እኮ እና እኔስ ምን ምን እንዴ፣ አንተ ማን ልጅ እኔ

ደግሞ እንደት አለች አለች ደግሞ ሻሽከራክራለች። ቆይቶ እ ምሽሪ አቤት ምንም አረግሽ ምን ይዤልሻል እመጣል ነበር ከዛኛው ግን ኧረ ይሄንን ቆራረጥኩት እኮ አሁን እኮ እንዴት ነው ያ መኪናው ሁሉ እኮ ገብቷል እኮ ነበር እንደው ሌሊቱን ቅርፍ

እሷኮ እንደው ልጅ መሆን እንደው ልጅ መሆን እንደው ወይ ከባድ ነው። እንደው የሰው ጭንቀት አይገባት። ምን አይለት እንደው ምን አባት ይሞት ና እኔ ልሂድ ልሂድ። እንደው ካልሆነ እንግዲህ መሄዱማ መቼ ይቀራል ብለው ነው ወይ ምን ስሞ ነው እንጂ እዚህ ተቀምጨ እንደው ስራው ማርያ ዝል ብሏል። እንደው ታንዱ አንዱ ልቤን ስፍት ውድቅ እያለ እንደው እኔ ተጨንቅ ያለ ወይም ይሄ እኔ እንትን ብዬ እመጣለሁ። አይ አረጋግጬ መጣለሁ ተስወስን ይሻላል። እዛው እነሱንም ጠያይቄ ይዣት እመጣለሁ። ይሄ ትናላደ ስንት ቁጥሯ ስልክ ቁጥሩ እሱ አለ። እሱማ ስልክ ቁጥሩ ስልክ ቁጥሩ ሲጭኝና ይተውት፣ እሱ በስራ ላይ ስራውን ማቋርጦ ተሚሄዱ እኔው እራሴ እሄዳለሁ። ዝም ብዬ ላበሳስልላችሁና ለብርቁና ደርሶእወኔ ልበህድ ሻያማ ስራውን ተለውንዴ በደመስክ ላይ እንዴት ይሄዳሉ? እዛው ሮጥ ብዬ አንድ ጊዜ ደርሼ እመጣለሁ። እኔ እንዲሁ ችግር የለውም ታደርኩም አደርኩ ነው፣ አይጨነቁም። እንዲሁ ዝም ብዬ እዛው ደርሼ እመጣለሁ እንጂ እናንተ ዝም ብሎ ምን እንደሚሻለኝ። ምናንተ ሰው በገዛ እጁ ጠላት ይገዛል። ጠላት እንኳን ኑሮኝ የማያውቁ ጠላት ይገዛል። ግን ደስ ነው፣ ገዘት ጭንቀት እንዲሁ እየደረሰች ሴት ልጅ እኮ ማለት ከባድ ነው። እና ከዚህ አንቺማ አትጨነቂ፣ ከዚህ በኋላ ምንም መጨነቂ አስፈልግ። እኔ መቼ ልቤ መች ተቀመጠልኝ፣ እንጂ እኔማ መቼ እንደው ምን አባቴ ሸሪ ነው። እኛም አንደኛውን ሳሳንላት ሳሳንላት እንጂ እንደው ልጅቷስ እኮ እንደዚህ የምትጣላ አይደለችም ራሳን የምትጥልፉ አይደለችም ወይ ጉድ። ዝም ብላ ቁመኗ ነው የተሞነሹ ቆንጅ ዝም ብላ ናት። ሄዲያ እስከ ዛሬ እንዴት አደገች ብላ ነው ክፉ ተው ጥሩ ነው መልካሙንም ምንንም ዝም ብላ ዝም ብላ ዛሬ ከሰው ዛሬ

እኔን ጭምር መከራ የምታገባኝ ብታስተውል ብታስተጋባ ነው። ደግሞ መቼ የሁሉ የሆነበት ምን እንጂ ተኔ ገዝተ መቼ ደረስ ተኔ ጋር ትቀምጣለች። የምትጨናነቂው ከሆነ እንዴት አድርጋ ነው ስራ የምትፈልግ? በስልኩም በምኑ የምንገናኝ ነበር እኮ። አሁን እንደው እሷ ናት ዝም ብላ ግዴለሽ ሆናብኝ። ስልክ ያስፈልገናል። ስልክ እኔ ቤሄድ ስልክ ሁሉ ይዤ እመጣ ነበር ከከተማ። አንዱን ስልክ ገዝተው አምጥተው የጀሮ ቀለቡ ስልኩ ነው። እንገናኝ ነው ምንድን ነው የሚለውጡት? እሷ አንደኛ ነገር ከብቶችንም የሚሰበስብ ያስፈልጋል። አንተ ተለክፈሃል። በደህና ጊዜ ለይቶልሃል። ግን ግን አይሰጠኝም ለአንተ ምሰት በስትግዲህ የችግር አንድማ ምን እናንተ መከሪያ ደግሞ አሁን ያ ሰው እየተሰማ ሌላው ቡድን ሊመጣ አይደለ? ሌላ ሰውዬው እስኪ ተወኝ፣ አንተ አትጭቅጭቅኝ፣ ደክሞኛል፣ ተወኛል እስከ ዛሬ ለመድሽው አይደል? አየሽው አይሰፈው ይተው እንደ እንደሱ የሚሆን የለማ። እንደሱ ወ እንደ ኧረ ተይ ባክሽ በራስሽም ተንቀሳቀሽ። አይይተው እኔ ይሻላል ከበላህ በኋላ ትመጣለህ። ሂድ፣ እኛ ቤትማ በል ሂጅ፣ አለው እናንተ፣ ይበስል አልበላሁ ነው እንጂ ትበላ እንደሆነ ብላ፣ በልሽ፣ እመጣለሁ። ሂድ፣ እዚያው ግድም ጠብቀኝ፣ እዚያው ግድም ጠብቀኝና መጣሁ እንበላለን። አንተ ሲያየው አትርኒ እኔ አይደለ ነው። እዚያው ግድም ጠብቀኝ አልኩህ አይደል? ተወው፣ በቃ እኔም ወደ እንደሻ እንግዲህ

በቆሎ ስር ተገባሁ ግን ጀርት ነው ብለህ እንዳትጠራ እንዳትመታኝ። ምን ያገባኸው እንጂ በኋላ ደርሼ እመጣለሁ። እንዲያው ችግር የለውም። እንዲያው እዛው ዘመዶች እዛው ገዝተው የሳጥኛል ስልኩንም እኔም እዛው እንደ ብር ይተውት ማ ያለው ይበቃል። ደሞ ሰሞኑን ያወጡታል አለ። እግዚአብሔር ይመስገን። ደና ነን። ደና ያ ምን ነው ነገር ገብቷል። ይብ ደና ሰላም ነው። መስፍን ምን ያደርጋል? ቤት እየወሩ ነበር ተቀምጦ

እንደት በላ እንትን ብዬሽ ነው እንጂ። እና እንደገና ደግሞ ከእኔ ጋር እበላለሁ። ሲያገኝ ይዣቸው ነው። አይ ብርቁ ወደ ቤት

አይሰማው እኛ አሁን እንደ ሌላው ሰው ለምን ሆነ ብዬ የምጠይቅህ ነገር አይኖርም። እንዲ በመሸኛ ሰዓት ማለት ነው። አልፈር አልፈር ግድ የለህም የእኛ ሀገር ሰው ደግሞ ምላሱን ታውቋል። እንዲህ እንዲህ እንዳይመስልህ አሁን እራሱን እንወጣገር አልወጣ መሱማ ከሚባለው ነገር መጣው ነገር የለ ሱ ያለ አፈርሱ ግ የለ ሽማግሌ ላክ እና እንደምንም እንደምንም አድርገህ እኔ እኮ እንደው የሽማግሌውም ይሰለቻል ስንት ጊዜ ሽማግሌ ግዴለህም ሦስት አራት ጊዜ የሚመጣ ምን አለበት ምን አለበት ለበጎ ነገር አይደለም የሚመጣው እንደው ግዴለህም እሺ ነው እንጂ እኔ ለምን እሺ ብል እንደ እሺ እሺ እ እሺ ግን አሁን እንደው ቀጠሮም ቀጥረን ያለውን ነገር እእንዲ ከእርስዎ ጋር ነው በደንብ ማውራት የምፈልግ። ይህ እንደው ሌላ ሰውም ም መሀል እንዲገባብኝ አልፈልግ። ችግር የለም እንደዚያ ተነጋግረን በውይይት ግ እንደዚያ ከሆነ ችግር የለም። በል በቃ አንተም በደንብ አስብ ችግር የለም። በል እንግዲህ አንተን

ኧረ፣ ና ና እባክህ ና። አንተ ተቀበለው ተቀበለው ተቀበለው ተቀበለው ስጠው። እንዴት ያለ የሰነፍ ስራ ነው የምትሠራ? አዎ አራግፈው እንደሱ። አዎ አራግፈው። አሁን ምን እንደ አዲስ እንደ አዲስ እንደ አዲስ። እውነት ደክሞታል። ቁጭ በል፣ ተው በቃ። አንተ ቁጭ በል እረፍ። እሺ እሳዬ አዙ፣ ምነው ከእኔ የማይሻል ደክሞታል። በቃ ያው ምንም ደክሞታል ስራው እንደዚህ ቁጭ ብሎ እንዴት አድርጌ ነው? እና አሁን እንጂ እዚህ እቆያለሁ ነው ያለው። ምን ባ ምን እንዴት መጣሽ? ነው አራ አባ እንዱ ታ ግርማና ታሽ ዘሊ ይታወቃሉ። ዘመድ ናቸው እንዴ? ዘመድ ናቸው። በቤት ቤት አልፎ ነው ደግሞ ዘመድኝ ነው። አሬ ማ ግራ ሊገባኝ እኮ ከምን ነገር የመጣሁት እዚያ መንገድ ላይ አሁን። ቅድም እኮ ስመጣ አግኝቻቸው ሲያወሩ ሰማሽው። ነገር አለ ካር ሆኜ ነው ያዩት እንደዚህ ሰላምታ ከሆነ ምን ምን ዘመድ ያስብላል? ሰላም መባባል እኮ ሰላምታው እኮ። ዘመድ ቢሆን ለምንድን ነው ዘላለም ያልነገረኝ? ዘላለም ኮለኔ ነግረኝ ነበር እንደዚህ ቢሆን። ያ ሁሉ ልፈት ካለፈ በኋላ እንዴት ያለ ዝምድና ነው አሁን አሁን? ምን አይነት ዝምድና ሊመሰረት ይችላል? አቶ ዘመድ ነው እና ሌላ ምን ይሆናል። እንግዲህ ግርማ ስራሱና ብዙ አንዳንድ ምልክት እኮ ይታያል ነበር። ግርማ ምን? ዘላለም ለግርማ ዘመድ ከሆነው ያ ሁሉ ነገር ሲፈጠር ዘላለም ለምንድን ነው ጠልቅ ያልገብ? ሌላ ምን ይሆን ብለህ ታስበው ነው? አሁን አብረው ቆመዋል።

አንጠፍቶ ጠያቂ፣ መጣህ? እንዴት ነህ ዘላለም፣ አደ ደህና ነህ? እንዴት ነህ? እንዴት ነው? ከየት መጣህ? ነው እዚህ ቁጭ ያልክ እያ በቆሎ ስር ቆይቼ መምጣቴ ደከመኝና፣ ሌላ ቦታ እንደው አልሄድክም? ወደ ሌላ ቦታ አልሄድክም? እውነትህን ነው ዘላለም። እንደው አንድ ጥያቄ ልጠይቅህ ከግርማ ጋር እንደው የምትተዋወቁበት ሁኔታ አለ? ታውቋለህ ግርማ? ግርማ የኔን የእንጀራ ልጄን አጫታለሁ ያለው እውነት? እንደ ተገናኝታችሁ መታወቁ የለም። ምን አረጋ አገኘዋለሁ። እውነት እንዴት? አምቻነቱ ለአንተ አይበቀርም። እንደው ሰሞኑን አግኝተው አታውቅም? ይልቅ ምን አረጋ አገኘዋለሁ ምን አድርጌ አገኘዋለሁ ብለህ ነው? ዛሬም አላገኘሁም። የለም እውነትህን ነው ዘላለ፣ የለም የለም፣ አላገኝቸውም እ ወ እንዴት ድንገት አግኝተው እንደሆነ ብዬ የለም፣ አላገኘሁትም። ላማክርህ ፈልጌ ነበር እንጂ ለሚልቅስ ማማከርህ ስብትህ የእዚያች ልጅ ጉዳይ እየገለጠ ነው። የማን የጥጄ እ የጥጄ እ ብርቁ ነው ጥጃዬ የሚላት ብርቁ ጥጃዬ። አንተንስ ማን ይልህ? እቶይ እያለ ዛዚ ሽማግሌ እንልካለን እያሉ ነው መሰለኝ። ሽማግሌ እንልካለን እያሉ ነው እውነት? ለማን? አንተ ጋር እኔ ጋር? ማን ሆነ ተገኘ ሰውዬው? ታቋቁመኝ እንጂ መቼስ ብቻዬን። አሉ ተገኘ ሰውዬው ያ መጡት አለ እንጂ ሽማግሌ ታሰቡ መታወቁ ይቀራል ብለህ ነው ወይ ዘላለም እና እንደው ግርማን አላገኘኸውም? ይኸውልህ ይኸውልህ ምን አድርግ፣ አገኘዋለሁ። አንተ እንደው ወደዚህ ሰፈር ብቅ ብሏል ብለውኝ እንደው አግኝተኸው እንደሆነ ብዬ ነው። የለም የለም፣ አላገኘኸውም። እውነትህን ነው? እንደው ሲያልፍም አላየኸውም? ኧረ ምን አደረገው? እውነት እነካህ መስፍን እዚህ ሆኖ የሚያስጨንቀኝ ነገር እያለ እሱ ጋራ እዚህ ሆኖ ያው አልመጣም ማለት ነው። እዚህ ሰፈር የለም፣ አልተገናኘንም። እንደት አጥብቀህ ጠየከኝ፣ ፈልገኸው ነበር? ፈልጌው ነበር። እሺ ተዚያ ወዲህ ወይ ዘላለም ወይ ዘላለም፣ እንደው ጥሩ የልብ ጓደኛዬ ነህ እ አንተ ሌላ ማን አለኝ? አንተ፣ እውነት ነው። ከእኔ ሌላ አንተ ሌላ ማን አለኝ? ማንም የለህም። እኔም ከአንተ ሌላ እኔም ከአንተ ሌላ አይዞህ፣ አይዞህ ካልተባባል ነበር እውነት። እንዴት ሆነልህ? ምን እስኪ እናቴ ለሌላ ሀሳብ ውስጥ ከሆኜ እንደው ምኑ እንዴት ሆነልህ ስትለኝ፣ እርሻውን ነው ያው፣ ይዘውታል። ለአስገለብጠው ነው ያልከኝ? ያው ይዘውታል፣ ይዘውታል። እንግዲህ ጥሩ አድርጋ ይበርታል። ይገርማል ይገርማል። እንደው ብቸኝነት እንዴት ለመድከው? በል ሰላሟል። አሜን። ሰላሟል። ደህና ዋል

አጥቦ ይቀብረኛል ያልኩት ወዳጅ፣ እንደዚህ ያለ ክህደት፣ እንደዚህ ያለ ክህደት! ወይ ዘላለም፣ ወይ ዘላለም፣ ወይ ዘላለም! አምሮብናላ። አጥብቆ ጠያቂ የእናቱን ሞት ይረዳል፣ ዳሉ ቆይ ባገኘው። እሱ ግን ቆይ፣ ይሄው እነሱ ጋራ ምን የሚያገናኘው ነገር አለ? አንድ ነገር ታላን ጠለጠለ። በቀረ በቃ ደስ አይለው፣ የራሱ ጉዳይ። እት ያስጨንቀኝ ነገር ሞልቶ ደግሞ በእሱ ላስብ።